ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 6 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል የባህር ዳር ህዝብ አገዛዙን በመቃወም ላደረገው የስራ ማቆምና የእንቅስቃሴ ገደብ ሻለቃ ዝናቡ ልንገሯ አመስግነዋል በጎጃም ወሎና ጎንደር ቀጠና አውደ ግንባሮች በተካሄዱ ውጊያዎች ፋኖ ከፍተኛ አደል አግኝቷል ዝርዝር የጦር ግንባር መረጃዎችን ይዘናል ህወሓት ተፈናቃዮችን በሰላማዊ መንገድ ወደ ቤታቸው ለመመለስ እየሰራው ነው ብለዋል ሁለት ሲቪክ ተቋማ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 የባህር ዳር ህዝብ አገዛዙን በመቃወም ላደረገው የስራ ማቆምና የእንቅስቃሴ ገደብ ሻለቃ ዝናቡ ልንገረው አመሰገነ። የአማራ ፋኖ ብሔራዊ ኃይል አፋብሃ ማዕከላዊ ኮማንድ አባል ሻለቃ ዝናቡ ልንገረው ወቅታዊ ጉዳዮችን በሚመለከት ባስተላለፈው መልእክት ዓለም አይቶት የማያውቀው ግፍ ሁሉ በአማራ ልጆች ላይ ተፈጽሟል ብለዋል። ሻለቃው አያይዘውም አማራዎች መለያቸው በቋንቋና በቀለም እንጂ በሰፈር ተለይተው እንዳልሆነ ግን የሰፈር ታጋዮች የተረዱ አይመስልም ሲል ገልጸዋል። ይህን ስቃይና መከራ በ ተረድተው ሞትን ሞች ያልጠብቀውም ያሉ እልፍ አላፍ ጀግኖች በባዶ እጃቸው ሳይቀር ከአገዛዙ ኃይል ጋር ተናንቀው የክብር ሞትን ተቀብለዋል ያለው የጎጃም ቀጠና ወታደራዊ አዛዡ፣ እኔ በመራው ጦርነትና እኔ ባለሁበት ቀጠናም ብዙ ጀግና ወንድሞቻችን ከፊት ወድቀው በንባ እየተራጨን በልህ ገዳዮቻቸውን እየጣልን ተላልፈን እዚህ ደርሰናል ብለዋል። ለትግሉ ታማኝ ለዓላማችን ጽኑ ከሚያደርገን ዋናው ቁልፍ ጉዳይም ትግላችንን አደራ እያሉን ጠላትን ጥለው የወደቁ አርበኞች ባለአደራዎች ስለሆነ መሆንን ነው በማለት አብራርተዋል። የጦርነት ባህሪዎች ፍትሐዊና ኢፍትሐዊ በሚልም ከፍሏቸዋል። የአማራ ህዝብ የጦርነት ባህር የትኛው ነው የሚለውን ሁሉም ስለሚያውቀው ማብራራት አይጠበቅብኝም ብለዋል። ጦርነትና ውጊያ የተለያዩ ናቸው የሚለው ወታደራዊ አዛዡ ውጊያ ጠላትን ለማጥቃትና ለመግደል፣ ለመማረክ የምናደርጋቸው የተኩስ ልውውጦች ናቸው። ጦርነት ደግሞ የፖለቲካ የኢኮኖሚ፣ የዲፕሎማሲ ጦርነቱን ሁሉ ያቀፈና ያጠቃለለ ነው ሲል አብራርተዋል። የትኛውም ህዝብ የአማራ ህዝብ ያጋጠመውን አይነት የህልውና አደጋ ቢደርስበት አንድ ሰው እስከሚቀረው ድረስ ጦርነት ያደርጋል ያለም፣ ሲሆን መታየት ያለበት ቁልፍ ጉዳይ ግን ስንቶቻችን ጦርነቱን የመምራትና የመሸከም አቅም አለን የሚለው መሰረታዊ ጥያቄ ነው ሲል አስፍረዋል። አርበኛው አንዳንድ የፋኖ መሪነን የሚሉ የሰፈር ጉልቤዎች አስከፊውን የሲናን በረሃና የመንን መራራ ስደት ጉዞ አልፈው ራሳቸውንና ቤተሰባቸውን ለመርዳት ከእገታው አምልጠው በሰው ሀገር በሰው ቤት ተቀጥረው ከሚያገኙት የዕለት ጉርስ የተረፈቻቸውን ለትግሉ የሚልኳት ገንዘብ ተቀብሎ ራሱን ያደለበ ደንዳና የፋኖ አመራር ጦርነቱ አርባ ዓመት ቢፈጅ ጉዳዩ አይደለም ብለዋል። አንዳንዱ የፋኖ አመራር መነሻውንም መዳረሻውንም ለይቶ የማያውቅ በተለምዶ አላማ ቢስ የሚባለው ከዘረፋ የዘለለ ትግል አያደርግም ሲል የአብራራው ሻለቃ ዝናቡ። አንዳንዶቹ የፋኖ አመራር ከምንዋጋው ጠላት ተልዕኮ የተቀበሉ ሰርጎ ገብ ናቸው ብለዋል። እነዚህ ትግሉን ለመበተን ያገኙትን ክፍተትና መልካም አጋጣሚ መጠቀም የሚፈልጉ ሰላዮች ናቸው በማለት ገልጿቸዋል። ከነዚህና መሰል አላማ የለሽ የፋኖ አመራሮችና አባላት የተለየው እውነትን ያነገበ ለዓላማውና ለህዝቡ የታመነ በጦርነቱ ጸንቶ የቆመ ህልሙን እውን ለማድረግ የሚታትር ከተንኮልና ከሴራ የጸዳ ጀግና የህዝብ ልጅ እውነተኛ ፋኖ ነው ብለዋል። በዚህም የአማራ ህዝብ የምንታገለው የጠላት አይነት ብዙ መሆኑን በመረዳት ለእውነት ከሚዋደቁ ፋኖዎች ጎን ቆመ፣ ጦርነቱን ለማሸነፍ የራስን ሚዛን ማስቀመጥና መደገፍ ያንተው ነው ሲል አብራርተዋል። ከእነዚህ ኃይሎች የጸዳ ትግል በማድረግም እናሸንፋለን ሲል አክለዋል። በባህር ዳር ከተማ አገዛዙ ተጠርቶ የነበረውን የድጋፍ ሰልፍ በእንቅስቃሴ ገደብና አድማ በማድረግ ያሳያችሁት ትዕይንት ለእኛ ሞራል ነው፣ እናመሰግናለን ብለዋል። በጎጃም፣ ወሎና ጎንደር ቀጠና አውደ ግንባሮች በተካሄዱ ውጊያዎች ፋኖ ከፍተኛ ድል አገኘ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህርዳር ብርጌድ በትናንትናው እለት ያገዛዙ ጦር ወራሚት ቀበሌ ጭጫና አታንጉሳ ጎጥ ላይ የተለመደውን የሐሰት ድራማ ለመስራትና የአርሶ አደር መሳሪያ ለመሰብሰብ የተለያዩ የማታለያ አጀንዳዎችን ይዞ ተንቀሳቅሶ ነበር። ሆኖም የባህር ዳር ብርጌድ ፋኖዎች ተወርውረው በመሄድ የብልጽግናን ጦር በድሽቃና በብሬን እየደበደቡ በመጣበት በትግሩ ቀጥቅጠው መልሰውታል። የአካባቢው ማህበረሰብም እንግልቱ በስቶብናል በማለት ወንድም ሴቱን በጫካው ከፋኖ ጎን ተሰልፈው ታሪክ ሰርተዋል። እንዲሁም የፋኖን ጠንካራ በትር መቋቋም ያልቻለው የብልጽግና ጦር እየፈራረሰ በየቀኑ ፋኖን እየተቀላቀለ ነው። በትናንትናው ዕለት ብቻ 12 የብልጽግና ኃይል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን ተቀላቅለዋል። በዚህም መሰረት አራት የአድማ ብተና አባላት የቀኝ አዝማች ስሜነ ደስታ ብርጌድን ሲቀላቀሉ ሁለቱ ከአዲስ ቅዳም ሁለቱ ከቲሊሊ በመክዳት ወደ ንስሮች ከነ ሙሉ ትጥቃቸው መቀላቀል ችለዋል። በተጨማሪም አራት የጠላት ኃይል ከመከላከያና ከአድማ ብተና ወደ አፋብሃ በጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ተቀላቅለዋል። በተመሳሳይ ሁኔታ አንድ የመከላከያና ና ሁለት የሰላም አስከባሪ ኃይሎች ከነ ሙሉ ትጥቃቸው የቀኝጌታ ዩፍታይ ንጉሴ ስድስተኛ ክፍለ ጦር ቀስተ ደመና ብርጌድን ተቀላቅለዋል። እንዲሁም በመራዊ ከተማ መሳሪያ ይዞ ሲዘርፍ የነበረ ግለሰብ በኮረኔል ታደሰ ሙሉ ነብርጌድ ፋኖዎች በቁጥጥር ስር ውለዋል ግለሰቡ መንግስት ተልዕኮ እንደሰጠውና ፋኖ በመምሰል እየዘረፈ የፋኖን ስም እንዲያጠፋ ገንዘብም ጭምር ከመንግስት ይከፈለው እንደነበር ገልጸዋል በሌላ በኩል ባህር ዳር ብልጽግና የጠራው ሰልፍ መክሸፉን የአማራ ፋኖ ብሔራዊ ኃይል አፋብሃ አሳውቋል እንደ ፋኖ መረጃ ከሆነ አገዛዙ ጥቂት የሚባሉ የሴፍቲኔት ተጠቃሚዎችንና ወደ ቤተ ክርስቲያን የሚሄዱ ምዕመናንን በማስገደድ ለማሰለፍ የሞከረ ቢሆንም የአማራ ፋኖ ብሔራዊ ኃይል በጎጃም የተሰጠውን ማስጠንቀቂያ በመቀበል የባህር ዳር ህዝብ በብልጽግና ሰልፍ ላይ ሳይገኝ ቀርቷል። በእንዲህ እንዳለ በወሎ ቀጠና የፋኖን ጠንካራ ይዞታ ለማስለቀቅ በሶስት አቅጣጫ ማጥቃት ያደረገው የአገዛዙ ሰራዊት ተመትቶ ሰብአዊና ቁሳዊ ኪሳራ ደርሶበት ተመልሷል። የብልጽግና ሰራዊት የምስራቅ አማራ ኮር አንድ ስር የሚገኘውን ባለሽርጦ ክፍለ ጦርን ለማጥቃትና ለመክበብ ብሎም ይዞታ ለማስለቀቅ ትናንት ሰኔ አምስት 2017 ዓ ም ማለዳ ጀምሮ በሶስት አቅጣጫ ቢሰለፍም የባለሽርጦ ክፍለ ጦር ፋኖዎች እያሳደዱ ወደ መነሻ ካምፖ አስገብተውታል። በዚህም በአገዛዙ በኩል በርካታዎች እስከ ወዲያኛው ሲሸኙ፣ ቁጥራቸው በውል ያልታወቁ ቁስለኛ ሆነው መመለሳቸው ተረጋግጧል። በሌላ በኩል የብልጽግና ስርዓት ወንበር አስጠባቂ የመከላከያ ኃይል የአማራ ፋኖ ላይ ጥቃት ለመፈጸም ስምሪት ተሰጥቶ ዝግጅት ላይ ባለበት ሰዓት በቃን ከዚህ በኋላ ትእዛዝ አንቀበልም በማለት 13 የስርዓቱ የመከላከያ አባላት 12 ነፍስ ወከፍ መሳሪያና አንድ ስናይፐር በመያዝ ለአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ራስ አሞራ ውብነ ሶስተኛ ኮር ጭና ክፍለ ጦር እጃቸውን ሰጥተዋል። የጭና ክፍለ ጦር ከፍተኛ አመራሮችም እናንተ እውነተኛ የህዝብ ልጅ ናችሁ፣ ምስጋና ይገባችኋል፣ እናመሰግናለን ብለው ደማቅ አቀባበል አድርገውላቸዋል። ህወሓት ተፈናቃዮችን በሰላማዊ መንገድ ወደ ቤታቸው ለመመለስ እየሰራው ነው አለ። ህወሓት ተፈናቃዮችን በሰላማዊ መንገድ ወደ ቤታቸው ለመመለስ እየሰራ ነው ሲሉ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ተናግረዋል። በመቀሌ ከተማ የሚገኙት ተፈናቃዮች ከትናንት በስቲያ ሰኔ አራት ቀን የጀመሩትን ተቃውሞ ትናንትም ቀጥለው ውለዋል። በትናንትናው ዕለትም ላለፉት አራት ዓመታት በመጠለያ ካምፕ ውስጥ በመቆየታችን ለስቃይ ተዳርገናል የሚል ድምጻቸውን ያሰሙት ተፈናቃዮቹ ለአምስተኛ ክረምት ማሳለፍ እንደማይገባቸው አሳስበዋል። ከትናንት በስቲያ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ እንዳነጋገሯቸው ተቃዋሚዎቹ ገልጸው፣ ይሁንና የክልሉ ጊዜያዊ ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ በአካል ተገኝተው ለጥያቄያቸው መልስ እስከሚሰጧቸው ድረስ ይህንን ተቃውሞ እንደሚቀጥሉበት አስታውቀዋል። ይህ በእንዲህ እንዳለ የህወሓት የጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ከእነዚህ ተፈናቃዮች መካከል የተወሰኑትን ጠርተው አነጋግረዋል። የክልሉ ሚዲያዎች በተገኙበት ባደረጉ ያደረጉት ንግግርም ህወሓት ተፈናቃዮችን በሰላማዊ መንገድ ወደ ቤታቸው ለመመለስ እየሰራ ነው ያሉት ወይዘሮ ፈትለወርቅ ክረምት ከመግባቱ በፊት ተፈናቃዮች እንዲመለሱ ለማድረግ ጥረት እየተደረገ መሆኑን ገልጸዋል። ይህንን እቅድ ለማሳካት ህወሓት ከጊዜያዊ አስተዳደሩና ከትግራይ የጸጥታ ኃይል ወይንም ቲዲኤፍ ጋር ስምምነት ላይ መድረሱን ወይዘሮ ፈትለወርቅ አስረድተዋል። ከጥቂት ሳምንታት በፊት በሽሬ ከአሜሪካ አምባሳደር ጋር የተደረገውን ውይይት እየጠቀሱት ወይዘሮ ፈትለወርቅ ተፈናቃዮችን ወደ ቤታቸው የመለስ ጥረት አንዱ አካል መሆኑን ገልጸዋል። ተፈናቃዮቹ ከትናንት በስቲያ የታደሰ ወረደን ቢሮ ሰብረው መግባታቸው ይታወሳል። ሁለት ሲቪክ ተቋማት ባወጡት መግለጫ የእርስ በርስ ግጭት እንዳይከሰት ስጋታቸውን ገለጹ። በትግራይ ክልል አንዣበበ ያሉት የእርስ በርስ ግጭት ስጋት እንዲቀረፍ የክልሉ ጊዜያዊ አስተዳደር ሊሰራ ይገባል ሲሉ ሁለት ሲቪክ ተቋማት ባወጡት መግለጫ ጥሪ አቅርበዋል። ቅድሚያ ለሰብአዊ መብቶችና የዲሞክራሲና ማህበራዊ ፍትህ ድምፅ የተባሉ ሁለት ሲቪክ ተቋማት እንደሚሉት በትግራይ ክልል እየተስተዋሉ ባሉ ውስጣዊና ውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት እንዳይከሰት ስጋት ተፈጥሮ እንዳለ አመልክተዋል። በወቅታዊ ጉዳዩ ዙሪያ የጋራ መግለጫ ያወጡት ቅድሚያ ለሰብአዊ መብቶችና የዴሞክራሲና ማህበራዊ ፍትህ ድምፅ የተባሉ ሁለት ሲቪክ ተቋማት እንደሚሉት በትግራይ እየተስተዋሉ ባሉ ውስጣዊና ውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት እንዳይከሰት ስጋት ተፈጥሮ እንዳለ ያመለክተዋል። የአደጋ ደግሞ አሳሳቢና የትግራይ ክልል ህዝብ ሊቋቋመው የማይችል ነው ያሉት እነዚህ ሲቪክ ተቋማት ሊከሰት የሚችል ብለው የሰጉት ግጭት ለማስቀረት በትግራይ ያሉ ሁሉም አካላት አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። በዚህ የግጭት ስጋት ዙሪያ ማብራሪያ የሰጡት መግለጫው ካወጡት መካከል የሆኑት የዲሞክራሲና ማህበራዊ ፍትህ ድምፅ ስራ አስኪያጅ አቶ መላኩ ኃይሉ የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 2017 ዓ ም ለአንድ የፖለቲካ ኃይል ደግፈው ካወጡት መግለጫ ወዲህ፣ እንዲሁም ቀጥሎ የቀድሞ የትግራይ ጊዜያዊ አስተዳደር በኃይል ስልጣን ከተወገደ በኋላ በትግራይ ኃይሎች መካከል መከፋፈሎች መፈጠራቸውን ያነሳሉ። ይህ ክፍፍል ሌላ ታጣቂ ኃይል እንዲፈጠር ያደገኛ ግጭት ስጋት እንዲኖርም ማድረጉን ገልጸዋል የትግራይ ኃይሎች አባላት የነበሩ ታጣቂዎች እንዲሁም ከፍተኛ ወታደራዊ መኮንኖች የተለየ ፖለቲካዊ አመለካከት በመያዝ በትግራይ አለ ያሉት ስርዓት ለማስወገድ በአፋርና ትግራይ አዋሳኝ አካባቢዎች ራሳቸው እያደራጁ መሆኑ መረጃዎች ያመለክታሉ በዚህና ተያያዥ ጉዳዩ ዙሪያ በቅርቡ ተናግረው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ማንኛውን ፖለቲካዊ ልዩነት በሰላም መፍታት ይገባል ሲሉ ተደምጠዋል እስራኤል በኢራን የኒኩሌር ይዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት ፈጸመች። እስራኤል በኢራን የኒኩሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴይን ሳላሚ መገደላቸውን የኢራን መገናኛ ብዙኃን ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙኃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ሲቪሊያን ይገኙበታል ብለዋል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። ሁሴይን ሳላሚ በዚህ ጥቃት ከተገደሉት ከፍተኛ አመራሮች መካከል አንዱ ናቸው። የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኑክሌር ሳይንቲስቱ ፍሬዱን አባሲ መገደላቸውን የመንግስት መገናኛ ብዙሀን ዘግበዋል። ሰዒዱን አባሲ ለኢራን የኒክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፎ ነበር። ሌላኛው በዚህ ጥቃት የተገደሉት የኒክሌር ሳይንቲስት በቴራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት መህዲ ቴራንቺ ናቸው። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በበኩላቸው ሀገራቸው እንዳልተሳተፈች ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹን እንደሚፈጸሙ እንደሚያውቁ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። ኢራን የኒውክሌየር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥል ተስፋ እንዳላቸው በድጋሚ ተናግረዋል። ኢራን የኒውክሌየር ቦምብ ሊኖራት አይገባም እናም ወደ ድር ጠረጴዛ ለመመለስ ተስፋ እናደርጋለን ሲሉ ተናግረዋል። ኢራን አለም አቀፉ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያወግዝ ጥሪ አቅርባለች። የኢራን የውጭ ጉዳይ ሚኒስትር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋት አጋልጦታል ብሏል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆን ነው ሚኒስትሩ ያስጠነቀቀው። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቅ፣ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ እስራኤል በኢራን ኒውክሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘው ሁለቱም ወገኖች ቀጠናውን ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ አድርገዋል። ታዲያ እስራኤል አዳሩን በኢራን ላይ የፈጸመችውን የአየር ጥቃት ተከትሎ ኢራን ከመቶ በላይ ሰው አልባ አውሮፕላኖችን ወደ እስራኤል ማስወንጨፏን የእስራኤል መከላከያ ሰራዊት አስታውቋል። የእስራኤል መከላከያ ሰራዊት ቃል አቀባይ ብርጋዴር ጀኔራል ኤፊ ደፍሪን የእስራኤል ከተሞችን ለመምታት ኢላማ አድርገው የተወ ነጨፉትን ድሮኖች ለማምከን እየሰራን ነው ማለታቸውን ኤቢሲ ዘግበዋል። የእስራኤል መከላከያ ሰራዊት በኢራን ላይ የፈጸመውን ጥቃት ተከትሎ የእስራኤል የአየር ክልል ተዘግቷል። የጆርዳን አየር ክልልም በተመሳሳይ መዘጋቱን የተገለጸው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።